ሰርቶ ልጁን እንዲያሳክም ነበረ። ምን ሴት ላይ እንዳንጠለጠለው ምን ፍቅር ምናምን ነገር እንዳስጀመረው አላውቅም። ችግሩን ሳይፈታ ልጁን ሳያሳክም ገና ሴት ፍርታ በስነስራት አንተም ታወራለህ። ሁለታችሁም እስከዛሬ ድረስ ለእኔ ለምን እንደደበቃችሁ የገንዘብ ጉዳይ እሷም ማስታርቂኝ ብላ መታ ከሴቶችን የኔ ማር የኔ ፍቅር ይላል። ለምን እህቴ እያለ ያወራቸውም አንድ ሰው ሊገዛ ሲገባ ለምን እህቴ እያለ አያወራም። ለምን የኔ ማር የኔ ፍቅር ሀቢብቲ እያለ ከሴቶች ጋር ያወራል እያለች በኩለ ሌሊት ወይ ስታረገብኝ ሳስታርቅ አምስት ሳንቲም ብር እንደተሰጠችው ካልነገርከኝ አንቺን ብር እንደሰጠሽ አልነገርሽኝም። ዛሬ ስትጣሉ አልፈልግም ሲልሽ አስታርቂኝ መለያየት አልፈልግም እወደዋለው እንዳያዝንብኝ እንዳይቀየመኝ ስትኝ እጂ ተቆጥቼ እንደና ከኔ እናትክ ነኝ አክብረኝ ብዬ ተቆጥቼ ሳስታርቃችሁ ገንዘብ እንደሰጠሹ አልነገርሽኝም ነበር። ዛሬ ግን በቃኝ ብሎ ሲለየ ገንዘብ ገንዘብሽን ለማስመለስ መጣሽ? ለምን መጀመሪያ አልነገርሽኝም ገንዘብ እንደሰጠሽ? ብትሰጪውስ ስትይ ስቲ ለምን አላማከርሽኝም? ለምን ሀቢባ በቲክቶክ ተዋውቅ ያለው እና ብር ልስጠው ወይ ምን ትያለሽ ብለሽ ለምን አላማከርሽኝም? አንቺ ቤት ነው ሙለው የአንቺን ላይፍ ተከታታይ ነኝ። እንዳስታርቢ ስትነግሪ ለምን ደበቅሽኝ? ያገባሹ ባል እሱ ሌላ ቦታ አንቺ ሌላ ቦታ እየኖራችሁ ገንዘብ አትሰጭም። የኔ ልጅ ልትሆኛ፣ የኔን ቅጥቅጥ ብትሆኛ የኔን ቅጥቅጥማ አይተሻታም። አግብተው አረብ ሀገር የላካት ባል ስመጣ ስመጣ ይደርሳን ያለችው ገንዘብ አላከችበትም። አንቺ ገና ላላገባሽው፣ በአካል ላላገኘሽው፣ አብረሽው ምንም ላላሳለፍሽ ሰው ብር ሰጠሽ። ከዚያ አንቺ ልጅ አንቺ ቤት ነው የኔ ልጅ ልትሆኛቸው። የኔ ምክር የሚሰማ ሰው ለወንድ ብር አይሰጥ። በዛ ላይ ሳት ነግሪኝ ስለ ሌላ ነገር ስታወሪኝ ቆይተሽ ስለ ብሩ ግን ሳትነግሪኝ ነው የሰጠሽው። ለምን ከኔ የደብቀሽ መስጠት ትፈለግሽ? ለምን ቢያንስ አላማከርሽኝም? ማንም ይሁን ይሁን ሰው ኖ ልሽ ነበር፣ ለወንድ ብር አትስጪኝ ኖ ልሽ ነበር። እሺ ይህን ጥፋቴ ነው አልኩሽ፣ ስላመንኩትና የተጎዳ ሰው ስለሆነ አይከለያኝም ብዬ ስላልኩን እውነት ነው። ግን አሁን እኔ የመጣሁበት በዛሬው ላይ እያንጣ ብዬ አይደለም ብሎኛል፤ እሱም እከፍልሻለሁ እሰጥሻለሁ ብሎኛል፣ ግን የዛሬ ሰባት ወር ድረስ ሰው ቃል በመካከላችን ሰው መግባት አለበት። አሁን በጣም ትቀናለች ኦቨር። ለምን የኔ ቆንጆ ትላለ ሴቶችን? ለምን ያልሽኝ? እሱም ያለኝ ሳስታርቃቸው የኔ ቆንጆ ለምን ትላለች? ሀቢቲ ይላል፣ ሀቢቲ ለምን ይላል? ደስት ገብተው ሊገዙ ሲሉ የኔ እህት ለምን አይላቸውም? ለምን የኔ ቆንጆ የኔ ማር ይላል፣ የኔ ወለላ ይላል፣ የሀቢቲ ይላል እያለች አስሬ ሼር ታደርግብኛለች። አስሬ በዋትሳፕ እንዲያትበል እንዲበል ማለት ጋር ነኝ በል እንዲህ በል በውስጥ ላውራ ሲሉክ ለምን ሽትን አለ በውስጥ ሲሉክ ኖ በል እንዲህ በል እያለች አስር ጊዜ መሴጅ ታደርግብኛለች። እኔ ከስተመር ላስተናግድ ወይንስ የእሷን መሴጅ? አስሬ ዚጋ ጤው እያለ ሲገባ እሷን እንትን ልበል በቃ ስራዬን መስራት አልቻል ቁምን ያለኝ እኔ ታረቁ ብዬ ስብ ቆጣው ገባሽ? እሺ ሀቢባዬ ቆይ ልንገርሽ፣ የሚለውን ነገር አስተካከለው እንጃ ቆይ ጣይ ልንገርሽ አስር ጊዜ እየርጉኝ አላልኩም፣ ግን የሚለውን ነገር ይህን ነገር አትበል ብየዋለሁኝ። አንቺ አሁን አንድ ሰው ሲስምሽ አይደለም እንደ ባለ ትዳረኛ አትሳሙኝ የምትለው ይሄ እኮ የራስሽን ሰው እንዴት ነው ጠይብ? እንደዛ አትስራ አላልኩትም፣ በክብር አታናግር አላልኩትም፣ አትርዳቸው ቪዲዮ አትስራ ምናምን አላልኩም። እና ታዲያ እንዴት እንደዛ ይበላል? ሰብሪ ዙዙ ዙዙ፣ አንድ የሚዩት አድርጊ። አንድ ነገር ልንገርሽ፣ ፍቅር በጣም ክፉ ነው፣ መጥፎ ነው። እንኳን አንቺ ትንሿ ልጅ ይህንን የመሰለ ቆንጅዬ ባልኖሩስ፣ እኔም ባሌ በጣም ቆንጆ ነው። እንዲህ ብለው ሲያዩት ራሱ አልወጡ ፍቅር ነው ይሄ፣ ጥላቻ አይደለም ግን አመጣጥሽ ስህተት ሆነ። እኛ የተረዳነው የተበዳይነሽ ብለን ነው። አንቺ ግን አፍቃሪ ነሽ። አጅሬው ደግሞ ገና ፍንዳታ ነው፣ ገና ነው። ችግሩ ይሄ ነው፣ ያየው ይወደዋል። እኔ ራሴ እየገባው አንድም ቀን ወንድ ሲገዛው አይቼ አላውቅም፣ ሴት እንጂ

የሆነ ነገር ጋር እኔ አጣኩኝ ውስጥ እንዳለው ማንኛውም ሰው ያውቃል። የሆነ ደካማ ጎን አለኝ፣ ግን እሷ የመጣችው በደካማ ጎኔ ነው። ሀጉ እኔ ምን አደርጋለሁ? እሺ፣ ግን ያን ነገር እኔ ካላረኩኝ እኔ አውቃለሁ ምን እንደሚሆን ማለት ነው። አሁንም ማንም ጋር መነካካት አልፈልግም። ያልኩት እንድትረጅኝ የምፈልገው ይሄንን ነው። ብሯን ደግሞ አልመልስም አላልኩም፣ እሰጣታለሁ ያልኩት እኔ ከየት አለኝ። ለምንድነው ባለ ትዳር መሆንክን የማትናገረው? ላይ ላይ ለምን አትናገርም? ባለ ትዳር ነኝ ለምን ጀርክ አትናገርም ነው የሚለው። ወይሱ ግማሽ ትንሽ እንደሰማሁት እኔ ደግሞ ልንገርሽ ይኸውልሽ፣ ያልኩት ምንድን ነው ቤግ የሚሆነች ልጅ ያስገባና መስፈርቱ ነው እንጂ ሲናገር የነበረው ባለ ትዳር በቃ፣ ታይም እየጻፉልህን የላግባክ ሄድ የልዳር ምናምን ሲሉ ምንድና አንድ ነገር፣ ወላሂ አሁን እሱ ማለት ነው ስራ አትስራ ብር እሰጥ ብለኛል፣ ድረስ ብሏል። ሄዶ ለቤተሰባ እኔ እንደዛ አላልኩም። እንደውም መጀመሪያው ላይ ሲኖማ እኔ እንዲሰራ እንዲጠነክር እንደውም አብረን ሰርተን እንድንቀየር ነበር እቅዴ። ግን ምንድን ነው ይላቸዋል፣ ማሬ፣ የእኔ ፍቅር፣ እንደዚህ የሆነ አንድ አይደለም ማሬ። ወደላይ እንደዚህ ሲል ይሄ ጥሩ አይደለም። ስራ ስራ ነው አይደለም። የምትለው ምንድነው ሴቶች፣ ውዴ፣ ሀቢብቲ ምናምን ይላቸዋል። የእኔ ቆንጆ፣ ሀቢብቲ፣ ወላ ይላል። በተለይ እንዲሁም ለምዶብ ነው አለኝ ለምንድነው ይሄን ቃል የምደጋግመው? ስለው ለምዶብ ነው ብሎኛል። እኔ ምንድነው የምፈልግም፣ ስራ ተስራ አይደለም ስራ አይስራ አይደለም። ግን እንደ ባለ ትዳር ብዙ ሰው ኮምልቷል። ኦንላይን ስራ የሚሰራ ሴትም ሆነ ወይ እንደ ባለ ትዳር ምንም ችግር የለም። ማሪስ ላይ ካላላቸው አይገዙማ። እንዴት ታዲያ ባለ ትዳር ሆኖ እንደዛ ከሆነ እኔስ ቢሆን እንዴ፣ እንደዛ ጥሩ ነው እንዴ? እኔ ምን አላደርግም እንደዛ አረዙዞ ወደገደለው ግቢ ልጁ ገና ወደፊት ይባላል ሲያልጥማዚረከዛ እ መጨረሻ ላይ እኔ ጋ መተሽ ላይፍ ላይ ባለትዳርነቱን እንደማይናገር ም ምስለ ግ እኔ ተቆጣሁት። ሚስትክን አታስቀይም ምናምን አልኩት። ከዛ በቃ ተናግር አለው አስታርቂያቸዋለው እሺ ሰላም ነኝ ብሏል። በቃ ፒስ ነው። እንዳይቀየመኝ በእናትሽ እንያም አልፈልግም እንዲቀየመኝ አልፈልግም ምናምን ብለሽ ቦይሳረች ልኝ እኔ ማንተ አታስ ቀይም ማርክ ውስጥ ምናምን ብዬ ተቆጣሁት። እና በቃ ከዛም በኋላ ዞር ብያ ላዩዋችሁ። እኔ ስንት ችግረኛ እያለብኝ ቁጭ ብዬ እናንተን አላባብልም። ከዛን ቀን ጀምሮ እናንተውብዬልሽ ምን አለ መሰለሽ ያንን ቦይስ እንዲያዳምጠው ላይቭ ናቅበና ዛሬ ከእንቅልፌ ተነስቼ ነገር ነው የሰማሁት ብሎ እንደ መበሳጨት የሆነ ነገር ፊቱ ላይ ሳይበት ሩጭ የመጣሁት ወዲያ አንቺን ሀቡ ማለት በቃ ቮይስ መክፈት ትቻለሽ ብለግልሽም፣ በቃ ሀቢባ አስታርቂኝ፣ አህመድን አስቀይሜዋለሁ። እኔ እንደ ምክር ነው እንጂ የሰጠሁት ላስከፋው፣ ላስቆጣው አልነበረም ምናምን ነው ያልኩት። እና በቃ እንዲሁም እዚህ ጋር ማለት በጣም ነው የተቆጣው ያንን ነገር መናገር እኔ ግን የመሰለኝ በጣም ቅርያለሽ። ለኒያንሽኝ ዛሜ አጨብጭኝ። እኔ ሰርቼ መስራት ነው የምፈልገው፣ አላማዬ ስራ ነው አጨብጭኝ አለሻለ ማለት በቃ አንቺ የሰው ምክር ትሰሚያለሽ፣ ለሰው ነው የምትኖሪ፣ ምናምን ያልኩት ነገር ምንድን ነው። እኔ የእኔ የሆነ ስም ቤተሰብ የአካል ያያል ከእኔ ጋር የሚኖር ያያል። ሌላው ሰው በአቅም ያንተ አንተ የኔ ባል እንዲሆን የባለትዳር እንዲሆንክ የሚያውቅ አለ። ከኔ ላይቭ ላይ ትዳር እንደሌለ ምናምን አትናገር።

አይ ቦይሱ ይሄን ዲያ ላይቭ ሪከርዱን ካመጣ አንድ ሰው እንግዲህ እያለ የለኝም ካለ እንደዛ ነው የሚባለው። ገባሽ እንደ እንትን ሲታይ እኔ የሸሪያ አውቀቱ ባይኖረኝም አንድ ሰው ሚስት እያለ የለኝም ካለ ኒካ ያወርደልንም የሚባለውና እና የወደፊቱ ቅዱን ነው የሚናገረው። በቃ ሚዲያ እንትን የማትል እንደውም እኔን በአሽሙር እየነካ ነው መሰል የማትጨቃጨቅ የማትቀና ምናምን እንደዛ ነገር ይላልና አልሙየም እኔ አሁን ታሳጥረው ያማለ ይሄማለ እሱ መናገር ስላለበት መጨረሻ ላይ በቃ እንደማይሆን ሳቀው አንቺ ጋር መጥተች መናገር ሲያስከፋው፣ እኔ በቃ በጣም ብዙ ጊዜ እራሱ በቃ ብዙ ጊዜ እቅርታ ብያለሁ። ብዙ ጊዜ እቅርታ እንዲያደርግልኝ እነግረዋለሁ። በዚህ እንኳን በስተመጨረሻው ግግ ምን ያለው አላስ አትወደኝም። እንደማትወደኝ ከሆነ የማትፈልገኝ ከሆነ ምንም ችግር የለም፣ እኔ እወጣልሃለሁ ከሕይወት ምንም ችግር የለም። አይ ወድጀሽ ማለት ብሩ ደግሞ ከስምንት ወር በኋላ ስላላት ስምንት ወር ከስምንት ወር በኋላ አልጠብቅም። ከኋላ ደጋለ ገንዘብ ያስመልሱልኝ ነው እንጂ በትዳሩ ጉዳይ ተጨቃጭቀው ተነዝናዘው እንደጨረሱት ነግራኛለች። ቦይስም አለኝ። ስለዚህ ምንም ይሄ መዘራዘር አያስፈልግም። ይሄ በቃ ካላስፋት ያለቀ ነገር መዘራዘር አያስፈልግም። ለምን ጊዜ ትፈልያለች? ሁላችንም የራሳችን ስራ አለ። ወደ ፖይንቱ እሷ ፖይንቷ ገንዘብ ይመለስልኝ ነው ማለት ነው። ይሄ ነው ገንዘብ የሰጣት ስንጣላ፣ ሲጀምር ገንዘብሽን አስገባልሻለሁ አካውንት ላኪ ነበር የሚለኝና